አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ክቡራትና ክቡራን አድማጭ ተመልካቾቻችን በዛሬው ዝግጅታችን ላይ የባጃጅ የዋጋ ዝርዝርን ይዘንላችሁ ቀርበናል። በዚህ የዋጋ ዝርዝር ላይ በጣም ብዙዎቻችሁ ትጠቀሙበታላችሁ ብለን እናስባለን። ምክንያቱም ይህ የባጃጅ ዋጋ ብዙዎቻችሁ የምትፈልጉትና ብዙዎቻችሁ የምትጠብቁት ስለሆነ ማለት ነው። እንግዲህ ይህ የባጃጅ ዋጋ በዛሬው ዕለት አስደምጣችኋለሁ። ከዛ በፊት ግን ስለ ባጃጁ አንዳንድ ነገር የማስረዳችሁ ይኖራል። ከዛም በተጨማሪ ደግሞ መግዛት የምትፈልጉ ሰዎች የት እንደሚገኝ የት አካባቢ እንዳለም፣ እሱንም ጨምሬ የማስደምጣችሁ ይሆናል። በቅድሚያ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ እንዲሁም ደግሞ ቪዲዮንም ላይክ አድርጉ። በተጨማሪም ደግሞ ሐሳብ አስተያየታችሁን ኮመንት ላይ እንድታስቀምጡልን እንጋብዛለን። እንግዲህ ይህ ባጃጅ ማክሲማ ሲ ይባላል። ማክሲማ ሲ የካርጎ ነው፣ ማለትም የጭነት አገልግሎት የሚሰጥ ባጃጅ ነው። ይህ ባጃጅ በጣም ጠንካራና ምርጥ ባጃጅ ነው። መግዛት ለምትፈልጉ አድራሻው ወሎ ኬሚሴ ላይ ነው። እንግዲህ የትኛውም ቦታ ላይ ሆናችሁ ወደዚህ ወደ ኬሚሴ መታችሁ መግዛት ትችላላችሁ። ከዚህ በተጨማሪ ደግሞ ኬሚሴ ትልቁ መስጅድ አካባቢ ወይም ደግሞ አረፋ የገበያ ማዕከል ጎን ነው ያለው። ይህ ባጃጅ ዋጋውን ለምትፈልጉ ደግሞ በአሁን ሰዓት ላይ በጣም በተመጣጣኝ ዋጋ ነው እየተሸጠ ያለው። በተጨማሪም በቤንዝልና በናፍታ ነው አሁን ላይ እየተሸጠ ያለው። ኬሚሴ ላይ አሁን ላይ በናፍታ ያለው ነው ያለው። በቤንዘል የሚሰራው ደግሞ ለጊዜው የለም። ሲመጣ ግን ያው መታችሁ መጠየቅ ትችላላችሁ፣ ያው ያለውን መውሰድ ትችላላችሁ። ለጊዜው ያለው የናፍታው ነው። የቤንዝሉ የለም። ሶ ይህ የናፍታው በዋጋ የትኛው ይበልጣል ብላችሁ ካሰባችሁ ደግሞ በዋጋ የቤንዝሉ ይቀንሳል፣ የናፍታው ደግሞ ይጨምራል። ልዩነታቸው ምንድን ነው ካላችሁ፣ እንግዲህ የቤንዝሉ ድምፅ አልባ ነው። ልክ በቃ ሳይለንት የሆነ ድምፅ ነው ያለው። ይህንኛው ግን ትንሽ ድምጽ ያወጣል፣ ትንሽ የመጮ ነገር አለው። በእርግጥ ከዱሮው የተሻሻለ ነገር አለው። አሁንም ግን ያው ድምፅ ያወጣል። የቤንዝሉ ግን ምንም አይወጣም። አሁን ቀጥታ ወደምትጠብቁት ማለትም፣ ወደ ዋጋ ዝርዝሩ እንገባለን። የናፍታው ነው በዛሬው ዝግጅታችን ላይ የምንነግራችሁ፣ በሌላኛው ዝግጅታችን ላይ ደግሞ በቤንዝል ያለውን ዋጋ እነግራችኋለን። ምክንያቱም አሁን ስለሌለ ለመናገር አንችልም። አሁን ላይ ናፍታ ባጃጅ እየተሸጠ ያለው በ980 ሺህ ብር ነው። እንግዲህ ያው ከመጨመሩ በፊት ቀድማችሁ ብትገዙ መልካም ነው። ያው እዚህ ድረስ አብራችሁ ስለተከታተላችሁ ከልብ ከልብ እናመሰግናለን። እንግዲህ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። በሌላ ዝግጅት ወይም ደግሞ በሌላ ፕሮግራም ምን አይነት ነገር እንዲቀርብላችሁ ትፈልጋላችሁ? እንዲቀርብላችሁ የምትፈልጉት ዝግጅት ካለ ኮመንት ላይ አስቀምጡልን። ኮመንታችሁን ምክንያት በማድረግ ለእናንተው የእናንተን ጥያቄ ማቅረብ እንፈልጋለን። እንግዲህ ያው ይህ ቻናል እንደምታዩ ተጠቃሚ ነገሮች የሚቀርብበት ቻናል ነው። ሰብስክራይብ ማድረጋችሁን አትርሱ። ላይክ ላይክም እያደረጋችሁ ያው ከኛ ጋር አብራችሁ እንድትቀጥሉ እንላለን። እንወዳችኋለን። በሌላ በውብና በድንቅ ፕሮግራም እንገናኛለን። አሰላሙ አለይኩም ወረህመቱላህ ወበረካቱሁ።